ሆነ የደረሰ እድ በጣም ነው ደስ ያለኝ። እንደ ዛሬ ከልኩ አልፌ ጠጥቼ ሁሉ አላውቅም። ደስ ነው አለኝ፣ እውነቴን ነው። ደስ የሚል የሚያስገርምና የሚያስደንቅ ዘመን ላይ አይደል እንዲህ ያለ ነው። ታሪያስ ስካሬን ሁሉ አቅሜ መቆጣጠር እስኪያቅተው ድረስ ነው የጠጣሁት፣ ምክንያቱም ደስ ብሎኛል። አዳሜ ከመከራና ከጭንቋ ጋር ለማምለጥ ታግላ መጠጧን ስታፈላልግና ስካሯን ስታሯሩጥ እኛ ቀድመን ሰክረን ጠበቅናታ እንዴ፣ ማንም ችግርና ጭንቀቷ ሲያስጨንቃት ወደ ጠጅ ቤት አትመጣም አንገቷን ደፍታ። ሁሉም ሰው ሲብስበት መከራና ጭንቁ አንገቱን ደፍቶ እጁን ወደኋላ አጣምሮ ጠጅ ቤት ሲገባ እኛስ ምናችን ሞኝ ነው? አግዳሚያችንን ዘጭ አርገን ሞልተን ጠበቅናቸዋል እና ቢራ ተወደደ ብለው በኛ ሊዝናኑብን፣ እናቴ ያኔ የውስኪ ጠርሙሳቸውን ባዶውን ወርውረውብን አልነበር? እኛም የነሱን ቢል ተጠቀምንባቸዋል። የጅናቸው ጠርሙስ ላይ ጠጃችንን ሞልተን ጠጅ ቤት ሲመጣ ዋጋውን በእጥፍ የራሳቸውን ምክንያት ተጠቅመኗል። ዘይትና ቤንዚን ስለተወደደ ብሎ አይደል መጠጥ ላይ የጨመሩት፣ እሱሉ ቢል ተጠቅመን ራሳቸው ላይ ጨመርንባቸዋል። እናቴ በጠጅ ቤቱ በር ላይ ለማለፍ ሁሉ የሚቀፈው እና የሚሰቀጥጠው የወረዳው አስተዳዳሪ ሁሉ ማማልጣች ጠጅ ቤት እንደምን አላችሁ ብሎ አይገባም። ማማልጣች ተኮሷ ውይ ውይ ጌታ ደው፣ ምን ይሻላል? አግዳሚ ሁሉ እኮ ተይዟል ሞልቷል፣ ወይ የቢሮህን ይዘህ ትመጣለህ አሉት። ደስ ነው ያለኝ። መቼም እንደ ዛሬ ደስ ብሎኝ አያውቅም። ደስ የሚል ጊዜ ላይ ነው የደረሰው እና መቼም እንዲህ መላቅጣችን ሲጠፋ በግራ መጋባታችን መደሰት ያለ ነገር እኮ ነው። ሰው ሁሉ መግቢያ መውጫ ጠፍቷት ስትደናበር ሳያት እንዴት ደስ እንዳለኝ! እውነቴን ነው። የትም አትሄዳትም። አሁን ጨለማችን ሁሉ አደባባይ ወጥቷል። ያለህ አማራጭ መቀበል ብቻ ነው። እናቴ አይጥ ቤት ሲያፈርስ ሳለ ሰውየው አይጥ አስቸግሮት! የራሱን ቤት ሲያፈርስ አይጥ ምን አለች? ቤቱ ሲፍረስ ዋናው መሽለክለኪያ ነው አለች። ሰፊ የኛ ሰፈር ነዋሪ መሽለክለኪያ እንኳን አጣረል። እኔም ደስ ነው ያለኝ። ለምን መሰለ ጨለማችን ሁሉ አደባባይ ላይ ወጥቶልናል። ያለ አንድ አማራጭ ጨለማን እንደ እድል ተጠቅመህ ብርሃንህን መፈለግ ብቻ ነው የው። እንደ አይጧ መሽሎክሎኪያ አገኛለሁ መሽሎኪያና መደበቂያ አገኛለሁ ብለህ ብትጥር አይሆን። ጨለማ በሙሉ፣ ክፋት በሙሉ፣ ግፍ በሙሉ አደባባይ ላይ ወጥቶልሃል። አጉል የቂል ሙግት ገጥመህ ጨለማዬ የብርሃን ሌላኛው ገጽ ነው ብለህ ራስን ካላሞኘ በስተቀር ሁሉም በግልጽ እየታየልን። ለዚህ ነው ደስ ያለች ለምን መስል ግለጥለጥለጥለጥ ብለላለ ተያይተን አልፍለፊት ለፊት ታዲያ ደስ አይልም? አያ ጊዜ አያ ዘመን በግፋችን ተመዝነን ጉድ አለፈ ጉድ ገዘፈ፣ በልባችን ክፋታችን እየታየ ግብራችን በመልካችን ተለየ፣ ይላል አዝማሪው። ባንቻ ደስን ያለኝ ዛሬ እውነቴን ነው ምልህ። እንዲህ መግቢያ መውጫህን ስታጣ ትክክለኛውን መፍትሄ ታገኛለህ። መፍትሄ መፈለግ ትጀምራል። እንኳን ኑሮ ተወደደ፣ እንኳንም ፍትህ ተጓደለ። እንኳን ተቋሞቻችን የሃይማኖት መንፈሳዊነታችን ምናምናችን ግራ ገባቸው። እንኳንም አፈቀላጤዎች አዋቂዎቻችንን በልጠው ንቀው ተገኙ። እንኳን እስከ ዛሬ አክብራቸው የቆየ አይመስሉ። እንኳንም ዋርካችን በሙሉ ተቆረጠ። መቼ ነው እንዳሉ ዞር ብለህ የምታያቸው? ደስ ያለ፣ ለምን ደስ እንዳለኝ ታውቃለህ? የትም ማምለጫ ላታገኝ ጨለማህን ይዘህ አደባባይ ላይ ስለተፋጠጥክ ነዋ ደስ ያለኝ እንዲህ ግራ ግብ ሲልህ ያለህ አማራጭ በመላቅጥህ መደሰት ብቻ ነው። ደስ አላላችሁ? ደስ የሚል ጊዜ ላይ አረ የደረስ ነው። ታሪያስ ሁሉ ነገራችን ግፋችንም፣ ክፋታችንም አደባባይ ወጥቶ የለ? ለዛ ነዋ ደስ ያለች። የግራ መጋባታችን አንዱ ምሳሌ እንዴት መሰለ! አንዱ ሲጠጣ አድሮ ነው አሉ ነጋበት። ጠዋት ላይ ከመሸታ ቤቱ ሲወጣ ፀሐይ ወጥቷል። ኧረ ኧረ እሾህንማ በሾህ ነው ብሎ ቀጠለበት መጠጣቱ። እረፋር ላይ ሞባይሉን አውጥቶ የሌሊት ጥቅል አይገዛም። መስሪያ ቤቱ ራሱ ሊምረው መሰለ፣ በቃትር የሌሊት ጥቅል ሸጠለታ። ወንድሜ ግራ ገብቶና መላቅጥ ጠፍቶ ከተገኘ ስፈልግ ግለሰቡን ስፈልግ ተቋምና ማህበረሰቡን ግድ የላቸውም፣ ይሸቅጡብሃል። ዋጋ ባታወጣ እንኳን ማለት ነው። ዋጋ ተምነው ያስማሟዋል። ደሞ አሉ ሌላኛዎቹ፣ አንድ እታችኛው ሰፈር ያሉ ሰዎች ማለት ነው። በጉቦ ለባለሙያዎቹ ይሰጡና ጉቦ ያበሉና ማለት ነው። አንድ ሰፈር ሙሉ ፖል ተተክሎላቸው መብራት ገባላቸው። ከዛ በኋላ የሰፈሩ ሰው ወር ደርሶ የወርሃዊ ፍጆታው ቆጠረበትና የት ሄዶ ይክፈል? እናቴ ደስታህንና ሲሳይን አግኝተ ማጣጣሚያ ቦታ ካጣ ከሐዘን ተለይቶ አይታይ። ይህን ነግርሃል። ለዛ ነው ደስ ያለኝ ዘመን ላይ እየደረስኩት! አዳሜ ለመሸሸግና ለመሮጥ ቢጠርም ምንም መሽሎኪያና መሽሎክሎኪያ አያገኝማ። ድሮ ዝናብ ሲዘንብ ጎርፍ በበርህ ላይ ሲያልፍ ሁሉም ሰው እያወጣ ቆሻሻውን ለጎርፉ ይሰጥ የለ። ይኸውልህ አሁን አንድ ያለ እድል እሱ ነው። ጎርፉ መጥቷል። መመለስ አትችልም። ቆሻሻህን እያወጣ ለጎርፉ ስት የማን እንደሆነ ቆሻሻው መለየት ባንችልም ምን ያህል ቆሻሻ ተሸክመን እንደኖርን በማወቃችን ብቻ ልንጠቀም እንችላለን። ቆሻሻህን ማወቅ ሊያነጻ ይችላል። ግን ይህ ሁሉ ቆሻሻ ነው እንደ የተሸከምኩት ብለህ ራስን እንድትታዘብ ሁሉ መንገድ ይከፍትልሃል። ለጎርፉ ቆሻሻህን ካልሰጠህ ቤትህንም አንተንም ይዞልህ ነው የሚሄደው። ስለዚህ ጨለማችን ሁሉ ክፋታችን ሁሉ አደባባይ ወጥቶ የለ እንደ እድል ተጠቀመው፣ ምልህ ለዚህ ነው። እንደ እድል ካልተጠቀምከው ንጋት ላይ ይመጣል። እንዴት መሰለህ? አንዱ ማታ ጨለማን ተጠቅሞ የሰፈሩን ዳቦ ቤት በቤንዚን አጋይቶ ያቃጥልሃል። ከዛ ጠዋት ቁርሱን ሊበላ ምግብ ቤት ሄዶ ፉል አዘዘ። በማንኪያ ያቀረቡለታል። ይኸውልህ አዳሜ፣ ማታ በጨለማ የሰራው ጥፋት ጠዋት እጅ ማእጅ ይቀርብላል። ዳቦ ቤቱን አቃጠል ካረብ ጠዋት ፉል ስታዝ፣ ዳቦ የለም ፉልን እንደ ሾርባ በማንኪያ ትበላታል።